የሚቀድሚ ሀገርነት ታሪክ እልፍ ዘመናትን ከና አሻራዎቹ የተሻገረ ስልጣኔም ብርቱ ደግሞም በፈተና የሚጸና ህዝብ ባለቤት ሀገር ኢትዮጵያም ለበዛው የዓለም ህዝብ መኩሪያም ለምሳሌነት የምትመች ለመሆኗ እማኞቿ ይልቃሉ። ከፍቶም ያልተበረዘ ለባዕድ ያልተንበረከከ ሉዓላዊነት ከእንቅልፍ የሚከለክላቸው ደግሞም የወዳጆቿን ያክል አይብዙ እንጂ ለጥፋት ለመክሰሟ የሚደክሙ ነበሩ። አሉምም በዘመናት መፈራረቅ ሁለት ራምዳ አንድ ዋልዮሽ ለማዝገሟ በሰበብ የሚሰለፉ መንገራገጮች የሚበልጠው የሀገርነት ታሪኳ ጦር በመማዘዝ ያለፉ እንዲሆኑ አድርገዋል። ይኸው ፈተናም ሳንካም ተለውሶበት ያለፉ ዘመናት ኢትዮጵያ ዋነኛ እስትንፋሷ የሀያልነት ሰንደቅ ማኖሪያ የባህር በሯ እንድታጣም አድርጓታል። ጠቅላይ ሚኒስትር ዶክተር አብይ አህመድ እድሜ በቆጠረች አፍታ ሀገር ከቀደመው ስልጣኔዋ እየራቀች መምጣት የሚያስቆጨው የሚገደው ትውልድን ገለጡ።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 የኢፒኤልኤፍ ጁኒየር ብራዘር ታናሽ ወንድም ነው። ሶ ፓርት ኦፍ ዘ ዲል ወዝ ገና ጫካ እያሉ የትግል አድጋር ነበረ። ገና ጫካ እያሉ ተነጋግረው የጨረሱት ነገር ነው። ሶ የኤርትራ መገንጠል የኢትዮጵያን ህዝብ ኢንትረስት ባከበርም እንደው ሌላው ሌላው ሌላው ቢቀር የኢትዮጵያ መንግስት የኤርትራን ነጻ ሀገርነት እውቅና ለመስጠት እንደ ኮንዲሽን እንኳን አላቀረቡትም። ሀገረ መንግስትን በቅጡ ማቆም የሚያስችል ቁመና ያልነበረው ህግ ማሰራር ማርቅኮ የመምከር ፋታ ባላገኘ የሽግግር መንግስት ሰሞን በጫካውል እማኝ በሌለው ቃል ኪዳን ሀገር ነገዋን አሳልፈ እንድትሰጥም ሆናለች። ኢፒኤልኤፍ አስመራን ሲቆጣጠር፣ ቲፒኤልኤፍ አዲስ አበባን ሲቆጣጠር በዛ ከዚህ በፊት የነበራቸውን ዲል የመፈጸም እና ተግባራዊ የማድረግ ነው። ኦረዲ ዲሉ ያለቀው ገና ከጫካ መጥተው አገረ መንግስቱን ሳይቆጣጠሩ በፊት የነበረ ዲል ነው። ለእኔ ይሄ ሌጅትሜት አልነበረም። ይሄ ኦፊሻል የሆነ የኢትዮጵያ መንግስትን የኢትዮጵያ ህዝብን በወቅቱ የኢትዮጵያ ሀገረ መንግስትና የኢትዮጵያን ህዝብን ፍላጎት የሚገልጽ አልነበረም። ኢትዮጵያ ኦል ሌጅትሜት የሆነ መብት አላት። ይህን ፕሮሰሱ ሪጀክት የማድረግ አልቀበልም፣ ስህተቶች ነበሩ ብሎ ያንን ቻሌንጅ ማድረግ ሙሉ መብት አላት። ውስጣዊ ፈተናዎች በርትተው ሀገርን ባዳከሙ ሰሞን በጦር ሜዳ ትብብር የተገባ ቃል ኪዳን ኤርትራ እንድትገነጠል የተደረገበት መጣደፍ ኢትዮጵያን ያለ ባህር በር የሚያስቀረት ርብርብ በትጥቅ ትግል የተሳተፉ ኃይሎች ይፈጸም እንጂ ውጥን ተልዕኮው በጥንቅራችን መግቢያ ነሳ ናቸው፣ ለጥፋትም ለመክሰማም የሚደክሙ ግብፃዊያን የተመራ ነበር። የመገንጠል ፕሮሰሱ በጣም በሚያሳዝን ሁኔታ የኢትዮጵያን ኢንትረስት በማያከብር መልኩ እና አትሊስት የሰስተነብል የሆነ ዘላቂ የሆነ ሰላምን በማይፈጥር መልኩ ነበረ ፕሮሰሱ የተካሄደው። ከሪፈረንደሙ ፕሮሰስ ጀምሮ አጽዳቂዎቹ የዩናይትድ ኔሽንስ በዛ ወቅት የሴክሬታሪ ጀነራሉ ግብፃዊ ቡትሮስ ቡትሮስ ጋሊ ነበረ። እሱ ማለት የግብፅ የውጭ ጉዳይ ሚኒስተር ነበረ፣ ወደ ዩኤን ፖዚሽኑ ከመምጣቱ በፊት የግብፅ ውጭ ጉዳይ ሚኒስተር ሆኖ አብዛኛውን ኢትዮጵያ ውስጥ የነበረውን ትጥቅ ትግል በተለይ ኢፒኤልኤፍ እና ቲፒኤልኤፍን በከፍተኛ ሁኔታ በሞራል፣ በሚዲያ፣ በሚሊተሪ ትሬኒንግ ኤቭሪቲንግ ሲደግፉ የነበሩ ናቸው። ዛሬም ሀገር ለመበርታት ከፍ ለማለት ወገብ ባጠበቀች ማግስት መከራ የሚጨምሩ በመንገዷ ሳንካ የሚከምሩ ትጥቃቸው ይጠብቃል። የህግ ባለሙያው ኪያ ጸጋዬ የአሜሪካው እውቅ ጸሐፊ ማርክ ትዌይን የብር ዱካዎች ውስጥ አንዱን አንጓ በመምዘዝ ለትውልዱ የቤት ስራን ያመላክታሉ። ሀገርህን ሁልጊዜ ደግፍ፣ መንግስትህን በሚገባው ጊዜ ደግፍ እንዲል ማርክ ትዌይን። አንዳንዴ ትልቁ ጥበብ ወይም ዊዝደም የሀገርና የመንግስትን ኢንተረስት ሚክስ ማድረግ መንግስትን ጎዳልኝ ብሎ የጎዳ መስሎት የሀገሩን ረዥም ዘመን ኢንተረስት የሚጎዳ ነገር። አባይን በተመለከተ ለምሳሌ አባይ የአንድ መሪ የአንድ መንግስት ጉዳይ አይደለም። የብዙ መንግስታት ኢቭን የሚቀጥሉት የኢትዮጵያ ትውልዶች ሀብት ነው። ኦኬ መንግስት ላይደግፍ ይችላል። በጣም ብዙ የሚተች ነገር ሊኖረው ይችላል። ግን የኢትዮጵያ ኢንተረስት የቱጋ ነው? አንዳንዴ ያን ሊያደርግ ይችላል። መንግስት የኢትዮጵያን ኢንተረስት ሊያስከብር ከተንቀሳቀሰ ይሄ የኢትዮጵያ ብሔራዊ ጥቅም ነው። እዛ ላይ ምንም ከነ ልዩነቱ በሌላ በሌላው ጉዳይ ተቃውሞ ቢኖረው ከነ ልዩነቱ በዚህ ጉዳይ ላይ አብሮ ማበር ያስፈልጋል። ታሪካችንም የሚያሳየው ያን ነው።